የሴቶችን ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየተሠራ መሆኑ ተገለጸ። ዓለም አቀፍ የሴቶች ቀን ማርች ኤይት ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በዓለም አቀፍ ደረጃ ለ114ኛ፣ በሀገራችን ለ49ኛ፣ በማዕከላ ኢትዮጵያ ደግሞ ለሁለተኛ ጊዜ በሆሳዕና ከተማ በልዩ ልዩ ዝግጅቶች ተከብሯል። በመድረኩ ላይ በክብር እንግድነት የተገኙት የማዕከላ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሸውጣ ሰው ስለ ሀገር ግንባታ፣ ስለ ትውልድ ቀጣይነትና ስለማጽናት በመሆኑ በመደመር መንገድ ወደ ሁለንተናዊ ብልጽግና ለሚደረገው ጉዞ መሳካት የሴቶች ሚና ከፍተኛ ነው ብለዋል። ስለ ሴቶች ስናነሳ ስለ ህብረተሰብ፣ ስለ ሀገር ግንባታ፣ ስለ ትውልድ ቀጣይነትና ትውልድን ስለ ማጽናት ጉዳይ ማንሳታችን ነው። በመደመር መንገድ ወደ ሁለንተናዊ ብልጽግና የምናደርገው ጉዞ መሳካት የሴቶች ሚና ከፍተኛ ነው። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል የተዘጋጀው የዛሬው በዓላችን የደመቀ የከበረ ሁሉም እውቅና የሚሰጠው በዓል ነው እና እንኳን ደስ አላችሁ። ማርች ኤት የዘመናት የትግል ውጤት ነው ያሉት ርዕሰ መስተዳድሩ፣ ይህ በዓል በአንዴ ያልተጠነሰሰ በአንዴ ያልተሳካና ብዙ መስዋዕትነት የተከፈለበት በመሆኑ ትግሉ ለእኩልነት ብቻ ሳይሆን ለፍትሕና ለዴሞክራሲ ስርዓት ግንባታም መሰረት የጣለ መሆኑን ገልጸዋል። ማርች ኤት የዘመናት የትግል ውጤት ነው ማርች 8 በአንድ ያልተጠነሰሰም ማርች 8 በአንድ ያልተሳካም ማርች 8 በአንድ ጊዜ ወደ ጎዳና አልገባም። ብዙ ትግል ተደርጓል። ብዙ መስዋዕትነት ተከፍሏል። ሴቶች የታገሉት ለእኩልነት ብቻ ሳይሆን ለፍትህ፣ ለዲሞክራሲ ስርዓት ግንባታና ለሀገር ግንባታ ነው። የአድዋ ድልና የካራ ማራ ድል ካከበርንበት ማግስት ይሄን በዓል ማክበራችን እጥፍ ድርብ ያደርገዋል። የአድዋ ድል እስከ ሀፍቴሞ የታጠቀው የጣሊያን ሰራዊት ኢትዮጵያን በወረረበት ጊዜ ኢትዮጵያ ብዙ ዝግጅት ያልነበራት ግን የኢትዮጵያ ልጆች ተጠራርተው በአንድ ከትመው በአጭር ጊዜ ጦርነት ያሸነፉበት የመጨረሻው ጦርነት እንዲያውም በግማሽ ቀን የተጠናቀቀበት ነውና በዚህ በአድዋ ድል ውስጥ የእናቶች ሚና ትልቅ ነበረ። በሀገሪቱ የተጀመሩ የለውጥ ስራዎች ያለሴቶች ተሳትፎ ግቡን አይመታም ያሉት የተከበሩ ዶክተር እንደሸውጣ ሰው ሀገራችን የጀመረችውን ከተረጂነት ወደ ምርታማነት ጉዞ ለማሳካት በሚደረገው ርብርብ ሴቶች ትልቅ ኃላፊነት እንዳለባቸው ተናግረዋል። የጀመርነው የለውጥ ወይም ሪፎርም ስራ እንደ ሀገር በትክክለኛ ጎዳና ላይ ይገኛል። የለውጥ ስራችን ከሴቶች ተሳትፎ ውጭ ምንም ዋጋ የለውም። እናንተ ባትሳተፉ፣ እናንተ ባትለፉ አይሳካም ነበር። እና ላረጋችሁ አስተዋጽኦ በራሴና በክልል መንግስት ስም ዛሬ ምስጋና ማቅረብ እወዳለሁ። የዘመኑ ጀግና ሴቶች በሀገር ግንባታ፣ በትውልድ ግንባታ፣ በሀገር ሉዓላዊነት የማስጠበቅ ከተረጅነት ወደ ምርታማነት የጀመርነውን ጉዞ በማሳካት እጥፍ ድርብ ኃላፊነት አለባችሁ። ይህ ዓመት የኢትዮጵያ የማንሰራራት ዓመት ነው ወይም የከፍታ ዓመት ነው። ሴቶች የልማት ህብረት አደራጅቶችን በማጠናከር የሴቶችን የህብረተሰቡን ተጠቃሚነት በላቀ ሁኔታ እንድተረጋግጡ ጥሬን አቀርባለሁ የኢፌድሪ ህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ክብርት ወይዘሮ አይሻ ያህያ በበኩላቸው በሀገራችን የሴቶችን መብት ለማስጠበቅ ጾታዊ ጥቃትን ለማከላከል ና ምላሽ ለመስጠት በተሰራው ስራ የመጡ አበረታች ውጤቶችን ማስቀጠል እንዲቻል የሥራ ተጾታ እኩልነት ባህል ማድረግ ያስፈልጋልን ብለዋል። በሀገራችን የሴቶች እኩልነት ለማምጣት በርካታ ስራዎች የተሰሩ ሲሆን ባለፉት ዓመታት መብታቸውን ከማስጠበቅ የጾታዊ ጥቃትን ከመከላከል እና ምላሽ ከመስጠት ሴቶችን በኢኮኖሚ፣ ማህበራዊ እና በውሳኔ ሰጪነት ከማብቃት አንጻር መንግስት በርካታ ስራዎችን በመስራት አበረታች ለውጦች መምጣቱ ተችሏል። የመጡ ለውጦች ፈጣንና ቀጣይነት ባለው መንገድ ማስቀጠል እንዲቻል ሴቶችን በሁሉም ዘርፍ ለማብቃት የሚያስችሉ ስልቶችን በመንደፍ የስራ ጾታ እኩልነት ባህል ማድረግ እንዲቻል እየተሰራ ይገኛል። የዛሬው ቀን የሴቶችን ሚና በማጉላት ወደፊት የተሻለ ስራ እንዲሰራ የጎላ ሚና አለው ያሉት ወይዘሮ አይሻ ያጋጠሙ ችግሮችን በመፍታት ጠንካራ ጎኖችን ለማስከተል መሰራት እንዳለበትም አሳስበዋል። የዛሬው ቀን እዚህ ተገኝተን በዓሉን ስናከብር የሴቶች የስኬት ታሪክን በመዘከር እና ማጉላት በማህበራዊ በኢኮኖሚያዊና በፖለቲካ መስክ ያላቸውን ሚና ቸውን ማዳበርና ወደፊት ተሳትፎና ተጠቃሚነታቸው ከዚህ በተሻለ የሚጠቀሙበትን መንገድ ለማስተካከል ወሳኝ እርምጃ እንደሆነ ሁሉም ሊረዳ ይገባል። የዚህ ዓመት ዓለም አቀፍ የሴቶች በዓል ቀን ስናከብር ከወትሮ በተለየ መንገድ በአካል ከህብረተሰቡ ጋር በመገናኘት ሴቶችን ማብቃት ረገድ የተገኙ ውጤቶችን እውቅና ለመስጠት፣ ያጋጠሙ ተግዳሮቶች በቅንጅት በመወያየት መፍትሄ ለማመላከት፣ የተገኙ መልካም ተሞክሮዎች በመቀመር ወደ ሌሎች አካባቢ እንዲስፋፋ ለማድረግና ሁሉም ባለድርሻ አካላት የራሳቸውን ድርሻ በመውሰድ ሴቶችን በሁሉም ዘርፍ ለማብቃት የበኩላቸውን ሚና ለመጫወት እንዲያስችለን ታሳቢ በማድረግ ነው። የማዕከላዊ ኢትዮጵያ ክልል ሴቶችና ሕጻናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር በበኩላቸው ለዓለም ኢኮኖሚ ለሀገር ሉዓላዊነትና እድገት የሴቶች ተሳትፎ እጅግ የጎላ ቢሆንም የሴቶች ሁለንተና የተሳትፎና ተጠቃሚነትን ከማረጋገጥ አኳያ ብዙ የሚቀር በመሆኑ በማርች ኤይት የሴቶች ተጠቃሚነት ጉዳይ ዋነኛ አጀንዳችን ሊሆን ይገባል ሲሉም ገልጸዋል። በሀገርና በዓለም አጠቃላይ የሀገር ሉዓላዊነትና ኢኮኖሚ እንዲሁም የሀገር ለውጥ ላይ የዓለም ሴቶች ተሳትፎ ሚና ቀላል የሚባል አይደለም። ዓለም አሁን ያለችበት የስልጣኔ ደረጃ እንድትደርስ የሴቶች አበርክቶ እጅግ የጎላ በመሆኑ የሚታወቅ ሲሆን በዛው ልክ ተሳታፊነትና ጠቃሚነትን ከማረጋገጥ አንጻር ገና ብዙ ይቀረናል። የሴቶች ቀንን ስናከብር የሴቶች በሁሉም ዘርፍ ተሳታፊነትና ጠቃሚነትን ማረጋገጥ ዋነኛ አጀንዳችን ነው። መንግስት ለጉዳዩ ትኩረት በመስጠት በርካታ ተግባራትን እያከናወነ ሲሆን በፓርቲያችን ሁለተኛ መደበኛ ጉባኤ የሴቶችን ተሳትፎ 31% ማድረጉ በሚቀመጡ አቅጣጫዎችና ውሳኔዎች ላይ የሴቶች ተሳትፎ እና ተጠቃሚነት ጉዳይ ዋነኛ አጀንዳዎች መሆናቸው ጥሩ ጅማሮ ተደርጎ ይወሰዳል። በክልሉ ሁለንተና የልማት ስራዎች የሴቶችን ተሳታፊነትና ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን ያነሱት ወይዘሮ ዘቢባ ለዚህም ተጠቃሚነታቸውን በተጨባጭ እንዲረጋገጥ እየተከናወነ ባለው ተግባር በግብርና፣ በትምህርትና በጤና ዘርፎች የተሻለ ውጤት መጥቷልን ብለዋል። በክልላችን የሴቶች ቀንን ስናከብር የክልሉ መንግስት ከግብ ስምምነት ጀምሮ የሴቶችን ሁለንተና የተሳታፊነት እና ተጠቃሚነት ጉዳይ ዋና አጀንዳ አድርጎ እየሰራ ቆይቷል። ሴቶች ልማት እብረት ተቋም እንዲሆን የተጠቃሚነት ጉዳይ በተጨባጭ እንዲረጋገጥ በቅርጅት የመስራት ጉዳይ የጥበብና የዲሲፕሊን አጀንዳ እንዲሆን በተቋሙ ዋና ዋና ጉዳዮች እና ግቦች ላይ በትኩረት መከናወን ያለባቸው ጉዳዮች በመግባባት ለሴቶች ትኩረት በመስጠት የተጀመሩ ስራዎች ተጨባጭ ውጤት እያመጡ ይገኛሉ። በክልላችን 1 ሚሊዮን 163185 ሴቶች በ39000 ልማት ህብረት በማደራጀት የግንዛቤ የንቅናቄ ስራዎች ተሰርተዋል። ሴቶች በኢኮኖሚው በማህበራዊና በፖለቲካው ዘርፍ ተጠቃሚና ተሳታፊ እንዲሆኑ በርካታ ስራዎች የተሰሩ ሲሆን በመሬት ባለቤትነት በመስኖ ልማት ስራ በሌማት ትሩፋት በእንስሳት እርባታ በበግና ፍየል ማሞከት እንዲሁም በልማት ህብረትና በህብረት ስራ በመደራጀት 588000 በላይ ሴቶች ቁጠባ ላይ እንዲሳተፉ በማድረግ ከ398 ሚሊዮን ብር በላይ በማስቆጠብ የማስቆጠብና ወደ ገቢ ማስገኛ ስራ የማሰማራት ስራ ተሰጥቷል። በማኅበራዊ ዘርፍም የሴቶች የትምህርት ተሳትፎና ውጤት ለማሻሻል የቲቶሪያል ክላስ የማመቻቸት የትምህርት ቁሳቁስ ድጋፍ እንዲሁም አንድም ያልተማረች ሴት መኖር የለባትም በሚል አርባ አራት ሺህ በላይ ሴቶች ተግባር ተኮር ጎልማሳ ትምህርትን እንዲማሩ ማድረግ ተችሏል። በፖለቲካው ዘርፍ የሴቶችን ውሳኔ ሰጭነት ያለው ተሳትፎ ዝቅተኛ በመሆኑ ችግሩን በጥናት በመለየት መፍትሄ ለመስጠት ስራዎች እየተሰሩ መሆኑን የጠቆሙት ኃላፊዋ የዘንድሮውን ማርች ኤት ቀን ከወትሮው በተለየ መልኩ በሴቶች ልማት ህብረት የተከናወኑ የልማት ስራዎችን ምልከታ በማድረግ መከበሩ በዓሉን ልዩ ያደርገዋል ሲሉም ገልጸዋል። በፖለቲካው ዘርፍ ሴቶች ወደ ውሳኔ ሰጭነት ለማምጣት እየተሰሩ ያሉ ስራዎች ተስፋ ሰጪ ቢሆኑም በህግ አውጪ በህግ ተርጓሚም ሆነ በህግ አስፈጻሚ ዙሪያ ያለው ደረጃ በጣም ዝቅተኛ መሆኑ በመሆኑ ችግሩን በጥናት በመለየት በዘላቂነት ለመፍታት ስራ ተጀምሯል። በመድረኩ ላይ የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የተከበሩ ወይዘሮ መነተ የሙንዲ ነው፣ የኢፌድሪ ገቢዎች ሚኒስቴር ሚኒስትር ዴታ ክብርት መስከረም ደበበ፣ የቅዱስ ጳውሎስ ሆስፒታል ምክትል ዳይሬክተር ዶክተር ሴና ዱጋሳን ጨምሮ የፌዴራል የክልል የዞንና የልዩ ወረዳ የመንግስት የስራ ኃላፊዎች የተገኙ ሲሆን በክልሉ በተለያዩ ዞኖችና ከተማ አስተዳደሮች በሴቶች የልማት ህብረት የተሰሩ የልማት ስራዎች ጉብኝት ተደርጓል።